ዛሬ መጋቢት 4 ቀን 2017 ዓ.ም በዚህ በሳሮ ማሪያ ሆቴል የተዘጋጀ ጋዜጣዊ መግለጫ ነው እሱን በአጭር በጽሁፍ አነብላችሁና ተወዳጁን ፓስተራችንን እጋብዛለሁ መጋቢት ስድስት ቀን 2017 ዓ.ም በሚሊኒየም አዳራሽ የሚካሄደውን ታላቅ መንፈሳዊ ዝግጅት አስመልክቶ የተዘጋጀ ጋዜጣዊ መግለጫ። አስቀድሜ ጥሪያችንን አክብራችሁ የተገኛችሁትን የሚዲያ አባላት አካላት በሙሉ እጅግ አድርገን እናመሰግናለን። እኔ አስማሬ ይገዙ እባላለሁ። የክርስቶስ ተልእኮ ቤተክርስቲያን የስራ አስፈጻሚ ቦርድ ሰብሳቢ ነኝ። በተጨማሪ በዚህ ጋዜጣዊ መግለጫ ላይ ፓስተር ዶክተር ተስፋሁን ሙሉዓለም የክርስቶስ ተልዕኮ ቤተክርስቲያን ዋና መጋቢ፣ ዘማሪት ቃልኪዳን ሊሊ ጥላሁን፣ ዘማሪት አዜብ ኃይሉ፣ ዘማሪት ቤተልሔም ወልዴ፣ መጋቢ ደበሽ ተመስገን የአርትስ ሚኒስትሪ ኢትዮጵያ ተወካይ፣ ወይዘሮ ሩት ኃይሉ የኤልዘቤት ኢቨንትስ መስራችና ዋና ስራ አስኪያጅ የተገኙ ሲሆን መጋቢት 6 ቀን 2017 ዓ.ም በሚሊኒየም አዳራሽ የሚካሄደውን ታላቅ መንፈሳዊ ዝግጅት አስመልክቶ ዛሬ መጋቢት 4 ቀን 2017 ዓ.ም በሳሮ ማሪያ ሆቴል የተሰጠ ጋዜጣዊ መግለጫ ነው። የክርስቶስ ተልዕኮ ቤተክርስቲያን ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 19 ቁጥር 10 የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ እርሱ ስለመጣበት ዓላማ የተናገረውን እንዲሁም በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ አብ እንደላከኝ እኔ ደግሞ እልካችኋለሁ ብሎ የሰጠውን ተልእኮ መሰረት አድርጋ የክርስቶስ ተልእኮ ተልእኳችን ነው በሚል መሪ ቃል ላለፉት 17 ዓመታት ከክርስቶስ የተቀበለችውን ተልእኮ ማዕከል በማድረግ በወንጌል ስርጭት፣ ቅዱሳንን በማስታጠቅና ደቀ መዝሙር በማድረግ እያገለገለች የምትገኝ ቤተክርስቲያን ስትሆን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተመዝግባ የምትገኝ ቤተክርስቲያን ናት። ቤተክርስቲያኒቱ በአዲስ አበባ ከሚገኘው ዋና አጥቢያ ቤተክርስቲያን ባሻገር በሰሜን አሜሪካ እና በአውሮፓ ክራይስት ሚሽን ሚኒስትሪስን በመመስረት ወንጌልን ለብዙዎች እያደረሰች ትገኛለች። ከዚህም በተጨማሪ በክራይስት ሚሽን ቴሌቪዥን ሲኤም ቲቪ እና እንደ ዩቲዩብ ባሉ ማህበራዊ ሚዲያዎች በመታገዝ በመላው ዓለም ያሉ ቅዱሳንን በትጋት በማገልገል ላይ የምትገኝ ቤተክርስቲያን ነች። እንደዚህ ቀደሙ ሁሉ በምድራችን ላይ መለኮታዊ ተጽዕኖ እንደሚፈጥር በማመን መጋቢት 6 ቀን 2017 ዓመተ ምህረት ከቀኑ ሰባት ሰዓት በሚሊኒየም አዳራሽ ኑ ቃል ኪዳናችንን እናድስ በሚል መሪ ቃል ልዩ የአምልኮ እና የጸሎት መርሃ ግብር አዘጋጅታለች። ይህን አምልኮ እጅግ የምንወዳቸውና የቤተ ክርስቲያን በረከት የሆኑት ዘማሪት ቃል ኪዳን ሊሊ ጥላሁን፣ ዘማሪት አዜብ ኃይሉና ዘማሪት ቤቴልሄም ወልዴ እግዚአብሔር በሰጣቸው ልዩ የዝማሬ ጸጋ ፕሮግራሙን ይመሩታል። በዕለቱ ቃል ኪዳን ሊሊጥላሁን እጅግ አስተማሪና መካሪ የሆነውን የቃል ኪዳን ፍቅር የተሰኘ መጽሐፏን ታበረክትልናለች። የክርስቶስ ተልእኮ ቤተክርስቲያን የስራ አስፈጻሚ ቦርድ ይህ ታላቅ ዝግጅት ለኢትዮጵያ ቤተክርስቲያን ያለውን ፋይዳ በመመርመር ደረጃውን በጠበቀ ሁኔታ እንዲዘጋጅ የሚያስፈልገውን ሁሉ በማድረግና ሂደቱን በመከታተል ላይ ይገኛል። በዚህ ታላቅ ዝግጅት ላይ አብራቸው የቆማችሁትን ሁሉ በክርስቶስ ተልእኮ ቤተክርስቲያን ስም እናመሰግናለን ቀጥሎ ይህን ታላቅ ዝግጅት በተመለከተ የቤተክርስቲያናችን ዋና መጋቢ ዶክተር ፓስተር ተስፋሁን ሙሉዓለም አጭር መግለጫ ይሰጣሉ አመሰግናለን እንደምናደራችሁ ተለይ በድጋቢ ጥሪያችን አብራችሁ የተገኛችሁት የሚዲያ አካላት በሙሉ እጅግ አድርጌ አመሰግናለሁ። በጌታ ኢየሱስ ክርስቶስ ስም እግዚአብሔር በረከትና ጸጋ ይረበባችሁ። የዚህ ታላቅ ዝግጅት መሪ ቃል ቅድም እንደሰማችሁት ኖ ያምልኮ ኪዳናችንን እናድስ የሚል ነው። መሪ የመጽሐፍ ቅዱስ ክፍላችን ደግሞ መዝሙረ ዳዊት ዘጠና አምስት ከቁጥር አንድ እስከ ሶስት እና ቁጥር ስድስት እና ቁጥር ሰባት ላይ ይገኛል። ኑ በእግዚአብሔር ደስ ይበላል፣ ለአምላክ ለመድኃኒታችን እልልን በል በምስጋና ወደ ቤቱ እንድንድረስ በዝማሬ ለእርሱ ልልን በል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። ኑ እንስገድ፣ ለእርሱ ምንገዛ በእርሱ ባደረገን በእግዚአብሔር ፊት እንበቀቅ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የእጁ በጎች ነን። እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ የመስቀል ደም ከእኛ ጋር አዲስና የዘላለም ኪዳን ገብቷል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጥም አለው? እኛ ይኸው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ እርኩሱንም አትንኩ ይላል፣ ሁሉንም የሚገዛ ጌታ፣ እኔ የምንቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለኔ ወንድና ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ምናልባት ከዓለም ያወጣንበትና ለእግዚአብሔር ያልተለየንበት ነገር ቢኖር ያንን በማስወገድ በልሳ ከአምላካችን ጋር ያለን ግንኙነት የበለጠ የምናጠናክርበት ጊዜ ይህ ፕሮግራም ይሰጠናል እድል እናገኛለን ብለን እናምናለን። ለዚህ ሊረዳ መልካም የሆነ የጸረት ጊዜ ስለሚኖረን ሁላችሁም በሰዓቱ እንድትገኙ አደራ እንላለን። በሰዓት ማለት ቀጥሎ የምዘረዝረው ይሆናል። ያን አደራ ብዬ ማሳሰብ ፈልጋለሁ። ቀጥሎ የምናገራቸው ማሳሰቢያዎች ይህን እየሰማችሁ ያላችሁ ላሰሙ ሁሉ እንድታደርሱልን አደራ ልላችሁ እወዳለሁ። አንደኛ መርሃ ግብሩ የሚጀምረው ከቀኑ ስድስት ሰዓት ተኩል ነው። ይሄ መሆኑን ተገንዝባችሁ በሰዓት እንድትገኙልን ይሁን ብዙዎች ከቀኑ ዘጠኝ ሰዓት ስምንት ሰዓት የሚል ስለሰማን አዳራሹ ከዛ በፊት ይከፈታል። ፕሮግራሙ ግን ከቀኑ ስድስት ሰዓት ተኩል የሚጀምር ይሆናል። በተለይም የክብር እንግዳ ሆናችሁ የተጠራችሁ በጊዜ የተመደበላችሁን ስፍራ በመያዝ እንድትተባበሩን አደራ ለማለት እወዳለሁ። በሁለተኛ ደረጃ ደግሞ ምንም አይነት የሚሸጥ ትኬት ወይም የሚሸጥ ካርድ አለመኖሩን እንድታውቁና እንዲህ ካለ ነገር እንድትጠበቁ ለማሳሰብ እንወዳለን። ይህም በተመለከተ ቀጥሎ ያለውን ጥቂት ማብራሪያ በጥሞና እንድትሰሙኝ ደግሞ አደራ እላችኋለሁ። በማንኛውም ሰበብ ማለትም ለፕሮግራሙ ዝግጅት፣ ለመጽሐፍ ህትመት ወይም ለሌሎች ጉዳዮች የክርስቶስ ተልዕኮ ቤተክርስቲያን ገንዘብ ያልሰበሰበች መሆኑን፣ ሙሉ ወጪው በክርስቶስ ተልዕኮ ቤተክርስቲያን የተሸፈነ መሆኑንና የገንዘብ ማሰባሰቢያ ሂደትም እንደሌለ ከዚህም በኋላ እንደማይደረግ ይህን በመግለጫ ለምትሰሙ ሁሉ ማሳሰብ እንፈልጋለን። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን፣ ይህንም እንድታውቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል መሆኑን እንድታውቁልን ማስገንዘብ እንሻለን። መጽሐፉን መመረቅ ወይም መግዛት ግዴታ አይደለም። የምንሰባሰበው እግዚአብሔር አምላካችን ለማምለክ ስለሆነ በዕለቱ መጽሐፉን የሚመረቁ ሰዎች ገቢ የሚያደርጉት በመጽሐፉ ጸሐፊ፣ ማለትም በቃልኪዳን ሊሊ ጥላሁን ስም በተከፈቱ የባንክ ሂሳቦች ቁጥር ብቻ ይሆናል። ይህን ለማሳለጥ በሚሊኒየም አዳራሽ ግቢ ውስጥ የባንክ ቅርንጫፎች የሚገኙ ስለሆነ በጥሬ ብር መጽሐፍ የምትገዙ ሁሉ እኛ በቀጥታ ጥሬ ብር የማንቀበል መሆናችንን እንድትገነዘቡልንና በዛ በአቅራቢያው የሚገኙ ግቢ ውስጥ በዚህ አገልግሎት የገቡ ባንኮች ጋር መፈጸም የምትችሉ መሆኑን ልናሳውቅ እንወዳለን። በዕለቱ ያለውን የመርሃ ግብር መጨናነቅ ለመቀነስ ሲባል ፈቃደኛ የሆኑና መጽሐፉን በተለየ መልኩ ለመመረቅ ለሚፈልጉ ተዘጋጅተው እንዲመጡ አስቀድሞ የተበተነ ቅጽ ያለ መሆኑ ይታወቃል። እነዚህ ቅጾች ግን በምንም መልኩ የቅድሚያ ክፍያ ወይም የቦታ መያዣ ቅጾች አለመሆናቸውን እንድታውቋደራላለ። በእለቱም ለክብር እንግዶች፣ ለቤተክርስቲያን መሪዎች ረዥም ረዘም ያለ ሰዓት መቆም ለማይችሉ እንግዶቻችን ውስን ወንበር ያዘጋጀ ሲሆን በፍጹም በሽያጭ የሚሰጡ አለመሆኑን ማስገንዘብ እንፈልጋለን። በፕሮግራሙ ላይ የመገኘት ዕድል ለሌላቸው ፕሮግራሙ በቀጥታ በሲኤምቲቪ ዩቲዩብ ቻናል፣ በሲኤምቲቪ ሳተላይት ቻናል እንዲሁም በዘማሪት በቃልኪዳን ሊሊ ጥላሁን ዩቲዩብ ቻናል በቀጥታ የሚሰራጭ ይሆናል። በየትም ሀገር ያላችሁ አብራችሁን ጌታን ማምለክ ትችላላችሁ። በመጨረሻም የፕሮግራሙ ታዳሚዎች ሁሉ በጸሎት በመንፈሳዊ ቅንነትና ፍቅር እንድትገኙልን ጥሬን አስተላልፋለሁ። ለዚህ ዝግጅት መሳካት ለጎናችን የቆማችሁ ሁሉ እግዚአብሔር ይባርካችሁ። እናመሰግናለን። ቦታ ይባላለው የእል መስራች መንግስት መሳችና ከዚህ በመቀጠል በቀጣይ በመጋቢት ስድስት የአምልኮ በሚል መልቃት የአምልኮና የቃል ኪዳን ጥላሁን የተሰኘው መጽሐፍ ምረቃ ምን እንደሚመስል ይገልጻል። ስለጸጥታ በሚመለከት ከሰላምና ጸጥታ ቢሮ የማስፈቀድ ስራው እና በዕለቱ ከከተማ ጥበቃዎች በተጨማሪ በግል በሰለጠኑ የክልል ጥበቃዎችና የአዳራሽ የጸጥታ ሠራተኞች የሚሸዳገር መከባቢያ ጥበቃዎችን ያጠናከረ ሲሆን በደህንነት ጉዳይ ምንም አይነት ስጋት ሳይገባቸው ቅዱሳን እንድትመጡ እየጋበዝን በደህንነት አካላት ለሚቀርብላችሁ ለማንኛውም ጥያቄዎችና መመሪያዎች ቅን ትብብራችሁን እንድታደርጉ እናሳስባለን። መርሃ ግብሩ የሚጀምረው ከቀኑ ስድስት ሰዓት ተኩል መሆኑን አውቃችሁ በሰዓት እንድትገኙ ይሁን። ለመርሃ ግብሩ ስትመጡ ዣንጥላ፣ ስለታማ ነገሮችን ይዞ መምጣት የተከለከለ ነው። ምግብና የሚጠጡ ነገሮች በግቢ ውስጥ በተመጣጣኝ ዋጋ ስለተዘጋጀ ቅዱሳን በመግዛት መጠቀም ትችላለች። ይህ የአንድ ኦፕያ ንችን የምናድስበት ታላቅ ፕሮግራም ከዚህ ቀደም የአምልኮ ድግሶች የሚለየው ጎን ለጎን የምንወዳት ዘማሪት ቃልኪዳን ጥላሁን የአገልግሎት ትምህርት ጉዞን የሚደስ መጽሐፍ ለሚወዷት ወዳጆቿ እና ለቅዱሳን የምታበረክትበት መርሃግብር በመሆኑ ጭምር ነው። በመጨረሻ ይህ የአምልኮና የመጽሐፍ ምረቃ መርሃ ግብር ምንም አይነት የመግቢያ ክፍያ የሌለው መሆኑን እና የክብር እንግዳ መግቢያ ካርዶች ከመርሃ ግብሩ ቀድሞም ሲሸጥ እንዳልነበረ እንዲሁም የመርሃ ግብሩ ዕለት ለሽያጭ የቀረበ ምንም አይነት ካርድ አለመኖሩን በጥብቅ ለማሳወቅ እንወዳለን። አመሰግናለሁ። አስቀድሜ ያለ መልእክት አስቀድሜ በዚህ ፕሮግራም ላይ እንደምትገኙ በማመን አመሰግናችኋለሁ። ስለምትገኝ አንድ ነገር ላሳስባችሁ የሚፈልገው ምንድን ነው፣ እንግዲህ መጽሐፉን ማስመረቅን አምልኮ ማደረግን ዋናው ዓላማው በቀኑ መጨረሻ ምንድን ያጠናቀቅ ነው እናስበው፣ ወንጌል መስበክ ነው። ስለ ኢየሱስ ክርስቶስ ብቸኛ አዳኝነት ለሕዝቡ ለዓለም ሕዝቡን ለማስተላለፍ ነው። ያ ነው ዋና አላማ። ይሄ ምክንያት ነው። ስለዚህ ይህንን ምክንያት ሁላችንም ልንጠቀምበት ይገባል። ወንጌል መስበክ እኛ አገልጋዮች የሆነን ብቻ ሳይሆን የሁሉም አማኝ ኃላፊነት ነው።

አቤ ሞቼ መናገር ይችላል። እግዚአብሔር ንሰጡ ቀንስታን በኩት ሁላችንም ግን በዛን ቀን እንገኝ። ቀደም ሲል ፓስተር እንደተናገረው የመግቢያ ዋጋ የለም። የመግቢያ ዋጋ ግን አለ። እሱም መልባቸው ይዛቸው የምትመጡት የክርስቶስ ፍቅር ብቻ። ሌላ በዓለም በዕለቱ ተባለው በርካታ የክብር እንግዶች አሉን። ነገር ግን ላይ ደግሞ ሌላ ታላቅ የክብር እንግዳ አለን። በዕለቱ የሚገኝ በጣም የሚከበድ ታላቅ የክብር እንግዳ አለን። ይሄ የክብር እንግዳ በተገኘበት ደግሞ ተገኝቶ አምላካችንን ማውደስ ሌላ ታላቅ ክብር ነው። ይህ ታላቁ በዕለቱ የሚገኘው የክብር እንግዳችን ጌታችን ኢየሱስ ክርስቶስ ይባላል።

መንራቱን ሰጡናል። ቀጥሎ ሰዎችን ሰጡናል። ኢየሱስ ክርስቶስ ጌታ ዋ አና በመጋቢት ስድስት ታላቅ መንፈሳዊ በዓል ይኖረናል። አምላካችን ክብር የምንሰጥበት፣ ሁላችንም ክሩ የምናያበት ጊዜ ይሆናል። እግዚአብሔር አምላክ ባርካቸው። በዛ ስራ አድርገለን ኢየሱስ